አሰላም አለይኩም ወራህማቱላሂ ወበረካቱ ድና የተከበራችሁ የሙስማኤል ቻናል ቤተሰቦች እንዴት ናቸው አላችሁ ከኔ ጋር አልሐምዱልላ ሁሉ ሰላም ሁሉ አማን ነው ቻናሌን ላይክና ሼር ሰብስክራይብ ለምታደርጉኝ ከልብ አመሰግናለሁኝ ሼርም ለምታደርጉኝ ሁላችሁንም ከልብ አመሰግናለሁኝ እና ቤተሰቦቼ ዛሬ እንግዲህ የመጣሁት በአዲስ ቪዲዮ እንዳያችሁት እንግዲህ ብዙ ነገሮችን አዳዲስ ነገሮች እያየን ነው። ሩታዬ እንግዲህ አሁን ላይ ማሻ አላህ አርግዛለች። እንግዲህ እርጉዝ ሲኮን ብዙ ነገሮች አሉ። እኔ ይህንን የምለው እና የሚያስተያየት ምንድነው? ወንድ ቤተሰቦቼ እንግዲህ አንዲት ሴት ነፍሰ ጦር ከሆነች በኋላ ብዙም አይነት ባይደረግ ባይሆን፣ ልጅ ነፍሰ ጡር ናት። አብረሽ ከዚህ በኋላ እንደዚህ አይነት ፕራንኮች አቁምላለውኝ። ለራስህም ለልጅህም ጥሩ አይደለም ማለት ነው። እና ውድ ባለቤትህን ባታስቀይማት ጥሩ ነው፣ ትንሽ ጊዜ ብትሰጣት ጥሩ ነው ላለሁኝ። ምክንያቱም የራሱ የሆነ የሆርሞን እንትን አለ። እንደገና ደግሞ አንተ ይህን ነገር ሲጨምርባት ጥሩ አይደለም ባይነኝም። ለድምፅ ጥራት ውድ ቤተሰቦች ይቅርታ ጠይቃለሁ። እንግዲህ ያለሁበት ቦታ ብዙም ኮንፊደንስ የሚሰጥ አይደለም። እና ለኢትዮ ቤተሰቦቼ ይቅርታ ጠይቃለሁ ማለት ነው። እና የዛሬው መልእክቴ እንግዲህ ይሄ ነው። አብርሽ፣ ለባለቤትህ ለጤናዋም፣ ለልጅህም ጤና አንተም የልጅ አባት ለመሆን የጓጓህ ትመስላለህ። ስለዚህ እንደዚህ አይነት ነገር ባታደርግላለሁ እንደ አንድ እናት ምመክርህ ነገር ይሄንን ነው ማለት ነው እና ሌላው ነገር በጣም ነው ደስ ያለኝ። ብዙ ጊዜ ስትጠብቁት ተመልካቾቻችሁም ሲጠብቁት የነበረው ነገር ነው። ዛሬ እንግዲህ እዚህ ላይ ስለደረሳችሁ እኛ በጣም ደስተኞች ነን። ወልዳችሁ ለመሳም ደግሞ ያብቃችሁ ማለት ነው። ግን ፌክ አንፈልግም ትክክለኛ የሆነ ሪያሊቲ ነገር ነው የምንፈልገው ማለት ነው እና ውሸት ነው፣ እንደዚህ ነው ምናምን የሚባል ነገር አንፈልግም። ይህን ነው ምላችሁ። እናንተስ ምን ትላላችሁ? ውድ ቤተሰቦቼ እናንተም ሀሳብ አስተያየታችሁን በኮሜንት አሳውቁኝ። ላለሁኝ ሰላማችሁ ብዝዝት ይበል። አሁንም ለምታበረታቱኝ፣ ላይክና ሼር ለምታደርጉኝ ሁላችሁንም ከልብ አመሰግናለሁ። እንግዲህ እንዳልኩ ለአብርሽ አድርሱልኝ ይሄን ምክር ለአብርሽ አድርሱልኝ። ይህንን ሳልን ብቀር እኔ የምጸጸት ይመስለኛል ማለት ነው። እና ይሄንን ላለው አብርሽ ወንድማችን እንግዲህ ይሄን ምክር እንደሚደርስህ አልጠራጠርም። ከዛ በኋላ ደግሞ እንደደረሰ መልስህን እጠብቃለው ማለት ነው። ትንሽዬ ዩቱበር ናት ብለ ብለህ እንደማትንቀኝ ተስፋ አደርጋለሁ። ስላለሁኝ ሰላማችሁ ይብዛ። ውድ ቤተሰቦቼ ቻናሌ ላይክ እና ሼር ሰብስክራይብ አድርጉ። ሰላማችሁ ይብዛ። እና ደግሞ ሌላው ነገር ማለት ነው ዛሬ ሀረግ ድራማ ከሚባለው በላይ ደስ ያለኝ ነገር ቢኒያም አለመሞቱ ነው። እና ቢኒያም አልሞተም አለ። እኔም እንደ ድራማ እና እንደ እኔ አስተያየት ቢኒያም መሞት የለበትም እያልኩ ነበረ። መሞት የለበትም፣ ምክንያቱም ይሄ ነገር አስተምሯት ሲሆን ወደ ልቧ ወደ ቀልቧ ተመልሳ ሁለቱ እንደሚዋደዱ ግልጽና ግልጽ ተዋውቀው ይቅርታ ጠይቀው ፍቅራቸው መቀጠል አለበት ነው ምለው እኔ ያለኝ አስተያየት ማለት ነው። እና ሉሊት ደግሞ የእጇን ማግኘት አለባት ግን ደግሞ የፍራታ መታ እናቷን ስላገኘቻት እናቷ በሕይወት እያለች መታ ያንን ነገር አድርጋ በመሄዷ ደስ ብሎኛል። ባለፈው እንዳያችሁት ዲኤንኤ ምናምን ለማሰራት ሀሳብ ነበራት ግን ያም ሆኖ ሳለ ያም ሳይፈጠር ይኸው እንደዚህ አይነት ነገር መከሰቱ አንዳንዴ ለበጎ ነው ማለት ነው እና መታ ቤት ድረስ አይታ ሄዳለች። ቀጣዩን እንግዲህ በጉጉት እንጠብቃለን ማለት ነው። ክፍል ሰማኒያ ዘጠኝን በጉጉት እንጠብቀዋለን ማለት ነው። በዚህ አጋጣሚ እንደተለቀቀ ትኩሱን ከኔ ነው የምሰሙት። ትኩሱን ከኔ ትሰማላችሁ ማለት ነው ውድ ቤተሰቦቼ እና ይህን ነው ላችኋለሁኝ። ቻናሌን ላይክ እና ሼር እያደረጋችሁ አበረታቱኝ። ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።